አማን ስለ እፎይ መሰከረ። በጣም ከባድ ዛቻ ነበረ። አንተ ፕሮቴስታንት ሆነ እንዴት ነው እንደዚህ ድምፅ የምትሆነው? ምናምን ሲባል ኢስ ናት አባውት ቢይንግ ፕሮቴስታንት ምዕመናን ኦኬ፣ ስለ ፕሮቴስታንቲዝም እንዲህ ሲተናገረ ፕሮቴስታንቶች እኔ የገሊ ነኝ እኔ የገሊ ነኝ ብለን አንመጣም ቢሉ ራሱ ባይ ዲፎልት፣ ግን ፕሮቴስታንቲዝም ራሱ ማለት ነው እኔ የገሊ ነኝ እንድትል ያደርግሃል። እኛ ቤተክርስቲያን የምንጠራችሁ በክርስቶስ ፍቅር ልናስቃያችሁ እናንተን ለማዝናናት አይደለም እዚህ ምንመጣው ለማሳቅ አይደለም፣ ለመቀለድ አይደለም። ብንመጣ በክርስቶስ መከራ ልናሰቃያችሁ ነው። እዚህ ምን ቆሞ ማክፈል ምን ማለት አክፍሎትን፣ እመቤታችን ናት የጀመረችው፣ ሐዋርያት ናቸው። ከተያዘ ጀምሮ እመቤታችን በጉሮሮዋ ውሃ አልወረደም። አሟሟቱ ራሱ እጅግ ዘግናኝ አሟሟቱ ራሱ ዘግናኝና ሰው ሁሉ ሲያየው ምራቁን የሚተፋበት እንዲሆን አድርገው ነበር የቀመሩ። ሀሳብ ኃጢአት ቅዱስን ጦንስ ምን አለ፧ የሀሳብ ኃጢአትን ጨርሶ ማጥፋት ይቻላሉ አሉት። አይቻልም ግን መቃወም ይቻላል አለ። ወፎች በላይ ላይ እንዳይበሩ ማድረግ አትችልም፣ ግን ላይ ላይ ጎጆ እንዳይሰሩ ማድረግ ይቻላል ይቻላል። የተወዳች ቤተሰቦቻችን በዛሬ ቪዲዮ መረጃዎች በስፋት የምንመለከተው የምንቃኘው ጉዳይ ነው። የህማማት ሳምንት ላይ እንገኛለን። ሶስተኛ ቀን ላይ እንገኛለን። በመሆኑም መረጃውን ለመላው ዓለም በማዳረስ ላይክ እና ሼር እያደረጋችሁ ይህንን ሳምንት ላይክ እና ሼር እያደረጋችሁ ከወዲሁ ትብብራችሁን ታሳዩን ዘንድ በትህትና እንጠይቃችኋለን። በቀጥታ ወደ መረጃችን አምራለሁ። እንበለደዌ የመማም እንበለጻማው ድካም አመከመዮም ያልፍፃና ያልፍፃ አከመም የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅድስት ስላሴ ክብር ምስጋና የደረሰው እናቱ እናታችን እመቤታችን ድንግል ማርያም ውዳሴና ክብር ይድረሳት፣ ቅዱሳን እየማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላቸው? እንዴት ቆያችሁ? እንዴት ሰነበታቸው? ቤተሰቦች ሰላም እግዚአብሔር ባላችሁበት በአለም ጥጉ ይድረሳችሁ። የተወዳጅ ቤተሰቦች መረጃውን ላይክና ሼር በማድረግ እንድትጀምሩ በትህትና እየጠየቅን በቀጥታ ወደ መረጃችን እናምራለን። የሀሳብ ኃጢአት ዲያቆን ሄኖክ ኃይሌ ቅዱስ እንጦንስ ምን አለ? የሀሳብ ኃጢአትን ጨርሶ ማጥፋት ይቻላለሁ ያሉት አይቻልም፣ ግን መቃወም ይቻላል አለ ወፎች በላይ ላይ እንዳይበሩ ማድረግ አትችልም፣ ግን ላይ ላይ ጎጆ እንዳይሰሩ ማድረግ ይቻላል። አይ ይቻላል። ስለ የሀሳብ ኃጢአትም ወደ ግብር እንዳያድግ፣ ወደ ስራ እንዳያድግ መቃወም ትችላለህ። ጨርሶ አለማሰብ ግን አትችልም። ስለዚህ በቀኑስ ባህል በነቢ በገቢር በማሰብ በመናገር በግብር ብዙ ኃጢአት እንሰራለን። ይህን ኃጢአት ሰርቻለሁ፣ አምላኬን አሳዝኘዋለሁ ስንል ይሄ ንስሐ ይባላል። ይህንን ንስሐ ለሁላችን ይስጠን። ንስሐችንን ግን በምንድን ነው የምንገልፀው? የመጀመሪያው ጸጸት ነው። እንዳልኳቸው መጀመሪያ ኃጢአትን መጥላት አለ። ብዙም ብሎ መናዘዝ አለ። አሁን ለካህን መተ ስለተናገር ውስጥ ኃጢአቱን ካልጠላው ሙሉ ንስሐ ሊሆን አይችልም። ስለዚህ ሁለተኛው ሂደት መናዘዝ ነው። ኃጢአታችንን መናገር ነው። ኃጢአታችንን እንድንናገር እግዚአብሔር ይፈልጋል። በመጽሐፍ ቅዱስ ይህንን የምታዩት መቼስ የፈረደባቸው የመጀመሪያዎቹን ኃጢአተኞች ላስታውሳችሁ አዳምና ሔዋን የአዳምና ሔዋን ኃጢአት ምንድን ነው አትብሎ የተባለ እፀበለስ ምን አሉ መቼስ ፈርዶባቸዋል አሁን አዳምና ሔዋን ከሰሩት የእኛ ኃጢአት ይበልጣል አይበልጥም እኛ እነሱ ቅጠሉን የበሉት እኛ ቅርንጫፉን ግንዱን ሁሉ ስሩን ሁሉ ቀቅለን በልተናል አሁን ግን መቼስ የተጻፈው የእነሱ ስለሆነ እስቲ በእነሱ እንማርባቸው አዳምና ሔዋን እጸበለስን በሉ አምላክ ለመሆን የሚችሉ ሁሉን ማወቅ የሚችሉ መስሏቸው በምክረ ከይሲ በሰይጣን ምክር ዕፀ በለስን በሉ። እንኳን አምላክ ሊሆኑ እንኳን አዲስ ነገር ሊያገኙ የነበራቸውንም አጡ። ጸጋ ክብራቸው ተገፈፈ፣ ባህሪያቸው ጎሰቆለ። ይህን ጊዜ እግዚአብሔር ይገርማቸዋል። እስከ ማታ ድረስ ጠበቀ። አዳም ወደ እግዚአብሔር አልመለስ አለ፣ ጠፋ። አዳም ተሸሸገ፣ ጫካ ውስጥ ገብቶ በዛፎች መካከል እርቃኑን ሆኖ ተሸፈነ። ይህን ጊዜ አዳም ሲቆይበት እግዚአብሔር ጠብቆ ጠብቆ መጨረሻ ላይ እግዚአብሔር ፍለጋ ወጣ ተመልከቱ ተቆጡ ኃጢአትን አታድርጉ በቁጣችሁ መሃል ፀሐይ አይግባ ይላል እግዚአብሔር እስከ ማታ ጠበቀ ፀሐይ ሊገባ ሲል እግዚአብሔር አዳምን ፍለጋ መጣ አዳም አዳም ሆይ ወዴት ነህ አለው ይላል አዳም አዳም ሆይ ወዴት ነህ ሁላችሁም ስማችሁን ቀይራችሁ ይህንን ቃል በሉት መጽሐፍ ቅዱስ የተጻፈው ለአዳም ይመስላችኋል ኦሪት ዘፍጥረት ሲጻፍ እኮ አዳም ሞቷል። የለም አዳም አዳም ወዴት ነህ ያለው እኔና እናንተን እግዚአብሔር ሁላችንን ይፈልጋል። መጽሐፍ ቅዱስ ውስጥ እኮ ስማችን ተቀይሮ ነው እንጂ ሁላችንም ታሪክ ተጽፏል። ሌባውም እሱን የሚመስል ሌባ ያገኛል። ዘማዊውም እሱን የሚመስል ዘማዊ ዘማ ያገኛል። እንደ አዳም የጠፋ ነውም ሁላችንም አዳምን ሲፈልግ እግዚአብሔር እኛን እየፈለገ ነው። እሱን የፈለገ አምላክ ሁላችንን ይፈልግ። ከሀሳብ ኃጢአት ጋር በተገናኘ ነው ዲያቆን ሄኖክ ኃይሌ መልእክቱን ያስተላለፈው። ስለ ክርስቶስ አሟሟት መጋቤ ሃይማኖት መምህር እዮብ እንዲህ ይላሉ። አሟሟቱ ራሱ ዘግናኝና ሰው ሁሉ ሲያየው ምራቁን የሚተፋበት እንዲሆን አድርገው ነበር የቀመሙት ለዚህ ነው ሁለት አይነት አሟሟት ያዘጋጁት። አንደኛው አስፈሪ፣ ሁለተኛው አሳፋሪ አሟሟት እንዲሆን ነበር። ለዚህ ደግሞ የተመቸው ሞት የመስቀል ሞት እንዲሆን ነበር የመረጡት። ምክንያቱም የመርዶም ሞት ነው። ምክንያቱም እርቃን የሚያወጣ ነው። ምክንያቱም አዋራጅ ሞት ነው። ምክንያቱም በመስቀል ላይ የታየ ሁሉ ወንጀለኛና የተረገመ እንደሆነ ስለሚታወቅ ሟሟቱ ጭምር የተራቀቁበት ወገኖች። ማንም ሰው ሲያየው ይሄማ ወንጀለኛ ነው ብሎ እንዲጠላው የተፈለገ ማንም ጥቂት ታግሶ እንኳን እንዳይመረምር ባሟሟቱ እንኳን ነው እሱነቱ። በሰሙነ ማማት ላይ እንገኛለን። የክርስቶስን መከራ የምናስብበት ጊዜ ላይ እንገኛለን። በምንም ምን ቢሆን ግን ተስፋ መቁረጥ እንደማይገባን እና እግዚአብሔር እንደሚወደን ወንድማችን እንዲህ ይልናል። አምነህ ውጣ። እንደሚያበላ እንደሚያጠጣ ቃል ገብቶል የፈጠረ አምላክ እንደሚያለብስ። ስለምትበሉትና ስለምትጠጡት አትጨነቁ፣ ስለምትለብሱት አትጨነቁ። ቃል በቃል ይሰማሉ ነው። አንዳንዴ ይገርመኛል። አንተ ራሱን አሳልፎ የሰጠ መመስቀል ይሰዋልን ክርስቶስ እንዴት በምግብ ተጠርጥሯል? እንዴት በልብስ በአንድ ብቻቂ ጨርቅ ራቁቱን ቁት ሰቅዶላል ክርስቶስ። እሱን በጨርቅ ማፈር ነው ያለበት። በጣም ሼንፉ ነው። ቁጭ ብሎ ምንድሮ የሚባለው ምንድሮ የሚለብሰው ብሎ መጨነቅ ማፈር አለ። እግዚአብሔር ስምን ይሰማል። ሰው የለኝም ብሎ መጨነቅ፣ እግዚአብሔር በጣም ነው አጠገቤ ያለው ቀኝ ጠባቂ መልአክ ምንድን ነው የሚሰማ አብሮ ያልተለየ እግዚአብሔር ምንድን ነው የሚሰማ እናንተ እምነት የጎደላችሁ ስለምትጨነቃላችሁ በዛ ነው። ቢያንስ እንኳን ያሳለፈን ድሮን ኤክስፔሪየንስ ቁጭ ስታስቡ አ ይህን ያሳለፈኝ መልአክ ይህን አይከብደኝም ምናምን እና ደግሞ ሞክሩት። እኔ ይቀጣለሁ ምር እስኪ አንተ የሚያስጨንቀህን ነገር ለእግዚአብሔር አደራ ሰጥተኸው እስኪ ይውደቅ ያ ነገር ይበላሽ። እስኪ በምንም አሲዛሉ። እግዚአብሔር አይጠልማ ማንንም ጥሎ አያውቅም። እንኳን አምነው የሰጡትን አይደለም የተጠራጠር ነውንም አልጣለን የካድ ነውንም አልጣለንም። በኃጢአት የተጨማለቅ ነውን ደሙን መስዋዕትነቱን እንኳን የረሳ ነውን እኛን እንኳን አልጣለንም። እንዴት ይተዋል? ይሄ በቃ እንዳልኩ ማፈር ነው ያለበት። እግዚአብሔር በምን ምን እኛን አይጥለንም የሚል መልእክት ነው። መጋቢ የሃይማኖት ኢንጂነር ነቃ ጥበብ ከፍ ያለው እኛ ቤተ ክርስቲያን እናንተን የምንጠራው በክርስቶስ ፍቅር ልናሰቃያችሁ ነው ይለናል። እናንተን ለማዝናናት አይደለም። እዚህ የምንመጣው ለማሳቅ አይደለም ለመቀለድ አይደለም። ብንመጣው በክርስቶስ መከራ ልናሰቃያችሁ ነው። እዚህ የምንቆም ወንጌል ብለን የምንጠራው እሱን ነው። ጠዋት እንደገለጥኩት ለቅሶ ነው ትዝ የሚልህ መከራ ነው ትዝ ያ ማለት ደግሞ ከዚህ ዓለም መውጣት መለየት ከርኩሰት ማምለጥ ማለት ነው ወንጌል የሚባለው ይሄ ብስራት ሲነገር ደስታ ሲነገር ፈንጠዝያ አይደለም ሰማያዊውን ዓለም ለመውረስ በዚህ ዓለም እያዘኑ እየተከዙ መኖር ነው ቅዱሳን እንደሱ ነው የኖሩት እመቤታችን እንደዛ ነው የኖረችው አኬ ስለ ፕሮቴስታንቲዝም የተናገሩን ሀሳብ እናክልላቸው። ፕሮቴስታንቶች እኔ የገሊ ነኝ እኔ የገሊ ነኝ ብለን አንመጣም ቢሉ ራሱ ባይ ዲፎልት፣ ግን ፕሮቴስታንቲዝም ራሱ ማለት ነው እኔ የገሊ ነኝ እንድትል ያደርግሃል። የሉተር ነኝ፣ የካልቪን ነኝ፣ የዚዊንግሪ ነኝ ወይም የቻርልስ ፓራ ነኝ እንድትል ያደርግሃል። ለምን መሰለ? ፕሮቴስታንቲዝም ውስጥ ያሉ ዲኖሚኔሽኖች ወይም ግሩፖች ሁሉ የተመሰረቱት በሆኑ ግለሰቦች ነው፣ በሆነ ሰው። የሆነ ሰው ይመጣና ይመሰርታል የዛን ሰው የተቀዳ ነገር ይዞ ይሄዳል። ሰው ነው የተወሰነ ላሻሽለው ላሳድገው ልትል ትችላለህ። ግን መሰረት ግን የሆነ ግለሰብ ነው የሚሆነው። ወደ ቤተ ክርስቲያን ግን ዘወር ስትል ቤተ ክርስቲያን ጉባኤ ከመሆኑ አንጻር ኦኬ፣ የክርስቲያኖች የምዕመናን ህብረት ከመሆኑ አንጻር ጀማሪዋም ፈጻሚዋም ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በክርስቲያናችን ውስጥ ጌታችን ኢየሱስ ሊቀ ካህናትና ሐዋርያ ነው። የቤተ ክርስቲያናችን ራስ እርሱ ኢየሱስ ነው። እርሱ ሙሽራ ነው። ይህች ጉባኤዋ ደግሞ የእኛ ቤተ ክርስቲያናችን የኢየሱስ ሙሽራ ናት። ሙሽራው ሲመጣ ይህችን ሙሽራዋን ለመውሰድ ነው የሚመጣው። ታዲያ ያኔ የጌታችን ኢየሱስ ሲመጣ እንዳያጣቸው በዚህ በሰው ግሩፖች ውስጥ ታጥረው ያሉትን ብንጠራቸውና እንደው የኢየሱስ ቤተሰብ ሁኑ በጌታ አካል ውስጥ ተጨመሩ እርሱም ቤተክርስቲያኒቱ ናት ብለን ብንጣራ ይህ ምኑ ነው ጨለማ? ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊት እንደሆነች ይታወቃል። በዚህ ላይ ደግሞ የፕሮቴስታንቱ ቤተ እምነት በግለሰብ ላይ ትኩረቱን አድርጎ የሚሰራ እንደሆነ ነው ወንድማችን አኪ የተናገረው። እንግዲህ ሰሙነ ሕማማት ላይ ከሚነሱ ነገሮች መካከል ማክፈል ወይም አክፍሎት የሚባለው ነው። ከሐሙስ ጀምሮ የሚከፈለው አክፍሎት ትርጓሜ ምንድን ነው? ተከታተል፣ እንመለስ። አክፍሎትን እመቤታችን ናት የጀመረችው፣ ሐዋርያት ናቸው። ከተያዘ ጀምሮ እመቤታችን በጉሮሮዋ ውሃ አልወረደም። ልጄ የድንግልና ጡቶችን አጥብቻ ያሳደግኩት ዓለም ፍትርት የላትም ምን ምን በድሏቸው ነው አይሁድ እንደዚህ ያደረጉት ብላ እመቤታችን ምርር ብላ አልቀሳለች። ያኒ የመቤታችን ሐዘን የመቤታችን እንባዋ የጌታ መከራው በፍጡር አንደበት በፍጡር ሐሳብ ተገልጦ ታስቦ የማያልቅ ነው። እመቤታችን በመስቀሉ ፊትለፊት ቁማ አለቀሰች እና እንሁ ልጅሽ ብሎ በዮሐንስ አማካኝነት ልጆችሽ ብሎ እኛን ሰጠን እመቤታችንን ነያ እምካለ ዮሐንስን ሲያየው ፊት ለፊት ፈጣሪው መምህሩ ያ እናት አባቱ ሙተውበት ከጌታ ጋር ያደገው ያ የዋሁ ቅኑ አቡቀለምሲስ ቀለምሲስ የተባለ ታኦሎጎስ የተባለ ነባቤ መለኮት የተባለው ወንጌላዊ የተባለ ፍቁረ ጊዜ የተባለ ዮሐንስ የጌታ ፍቅረኛ ተማሪው ፊት ለፊት ቁሞ ያለቅሳል። አይዞህ አታልቅስ፣ ነያ እምከ እንሁን እናትህ ብሎ በዮሐንስ አማካኝነት እመቤታችንን ለእናትነት ሰጠን። ከመስቀሉ ስር ያገኘናት በረከታችን። ስለዚህ እመቤታችን ልጇ ተነስቶ እስከምታየው ድረስ ሶስት ቀን ሙሉ እህል አልቀመሰችም፣ ውሃም አልጠጣችም። ሐዋርያትም መምህራቸው፣ ፈጣሪያቸው ኢየሱስ ክርስቶስ ተነስቶ እስከሚያዩት ድረስ እህል አልቀመሱም፣ ውሃ አልጠጡም፣ አብዝተው ጾመዋል ከተያዘበት ሰዓት ጀምረው። ስለዚህ የሚያከፍል ሰው ሐዋርያትን ይሆናል የሚያከፍል ሰው የእመቤታችን ክብር የእመቤታችን ቃል ኪዳን የእመቤታችን ፍቅር ያድርበታል ማለት ነው። አክፍሎትን ሐዋርያትና እመቤታችን ስለሆነ የጀመሩት ማለት ነው፣ እና አክፍሎ ቅዱስ ሥጋውን ክቡር ደሙን መቀበል ይገባል። በጣም ያልቻሉት ደግሞ አሁንም የሕመም ችግር ያሉበት ቅዳሜን ብቻ ያከፍሉታል ማለት ነው። ቅዳሜ ስዑር ተብላለች። ከነጋ በኋላ ገብረ ሰላም በመስቀሉ እያሉ አባቶቻችን በመስቀሉ ሰላምን አደረገ፣ በመስቀሉ ሰላምን ሰራ፣ በመስቀሉ ሰላማችንን ሰጠን እያሉ ቄጠማ ይሰጣሉ አባቶቻችን። የስውር ቅዳሜ ጠዋት ላይ ማለት ነው። አባታችን ኖህ በጥፋት ውሃ ጊዜ ውሃ ጎሏል ብሎ ርግብን ሲልካት ርግብ ሂዳ ቄጠማ ቆርጣ ነት ገማይ አይህ ሐጸማይ አይህ የጥፋት ውሃ ጎሏል ብላ የደስታ ቄጠማ ቆርጣ እንደመጣች ቅድስት ቤተ ክርስቲያንም እነሆ ዲያብሎስ በመስቀሉ ተሽሯል፣ ተቀጥቅጧል፣ በመስቀሉ ድል ተነስቷል፣ በሞቱ ሞታችንን በትንሣኤው ትንሣያችንን ሰላም ሆነ በመስቀሉ ብለው አባቶቻችን የሰላም ምልክት ቄጠማ ይሰጣሉ ማለት ነው። የመጨረሻዋ ቀን ስዑር ቅዳሜ ትባላለች። ስዑር ያስባላት ባልነቷ ተሽሮ ሳይሆን የምትጾም ስለሆነ ነው። በሰንበት ስለማይጾም በአመት አንዴ ግን ቅዳሜ እንጾ ማት አለን ማለት ነው። ጾመን ሌሊት ቅዱስ ሥጋውን ክቡር ደሙን መንፈቀ ሌሊት በሆነ ጊዜ የተንሳየ ብርሃንን ተነሳ ብለን እስከምናውጅ ድረስ ስለምንጾም ስውር ቅዳሜ ተበላ ትጠራለች ማለት ነው። በፍትሃ ነገሥት በአንቀጽ 15 ላይም አለ ማለት ነው። ስለዚህ ሕማሙን ሞቱን፣ ስቅላቱን፣ ግርፋቱን የምናስታውስባት ሰሙነ ቅዱስ ሰሙነ ሕማማት ስለሆነ በዚህ ሳምንት ምእመናን የተለየ ስርዓት እናደርጋለን። ለምሳሌ ቅዳሴ አይቀደስም፣ ኪዳን የለም፣ የሐዲስ ኪዳን ስርዓት የለንም፣ ህፃን ልጅ ክርስትና አይነሳም፣ የሞተ ሰው ጸሎተ ፍታት አይደረግለትም። የምናስበው ያንን የጨለማውን ዘመን ጌታችን እንዴት አድርጎ እንዳዳነን፣ እንዴት አድርጎ ዋጋ ከፍሎ ወደ ቀደመ ርስታችን ወደ ቀደመ ክብራችን እንደመለሰን የምናስብበት ወቅት ነው እንጂ የሐዲስ ኪዳን ስርዓትን የምንፈጽምበት አይደለም። ይህ ብቻ አይደለም በሰሙነ ህማማት መሳሳም የለም እያል እንናገራለን ማለት ነው ይሁዳ ጌታን በመሳም ስላስያዘው አንዱ ይሄ ነው ግን ይህ ብቻ አይደለም የሰላሙን ፈጣሪ የሰላሙን አስገኚ የሰላሙን ሰሪ የሰላሙን ባለቤት ሰላም ስላሰጡት አይሁድ እኛ ያኔ ሀዘንተኞች ነን ያዘነን ሰው ሂደው አይስሙትም ሰላምታ አይሰጡትም ያጽናኑታል እንጂ ስለዚህ እኛ አብዝተን ሰላምታ እንሰጣጠም ሰላማችን በትንሣኤው ነው። ትንሣኤው ብርሃንን እስከምናይ መነሳቱን እስከምታበስርልን ቅድስት ቤተ ክርስቲያን እስከዛ ድረስ እኛ ስለመሞቱ ስለመሰቀሉ፣ ስለመገረፉ፣ መሰቀሉ፣ ስለ መገረፉ፣ ስለ ሕማሙ ስለ መከራው ነው የምናስበው እንጂ ሰላምታ እንሰጣጠም አንሳሳምም፣ ማለት ነው። ከዛ ባለፈ ደግሞ ለኔ የሞትክልኝ ለኔ የታመምክልኝ ለኔ የተገረፍክልኝ ለኔ የተሰቀልክልኝ ለኔ መከራ የተቀበልክልኝ ፈጣሪ የኢየሱስ ክርስቶስ ወይ ኃጢአቴን በደሌን ይቅርበለኝ እያል ስለ ራሳችንም ኃጢአት የምናለቅስበት ጭምርት ነው እንጂ ስለዚህ፣ በሰሙነ ህማማት የፈቃደ ስጋ አይደረግም። የነፍስ ፈቃር ነው የሚደረገው። ስጋን በመከራ ውስጥ እንዲያልፍ ማድረግ ነው እንጂ ስጋ ሐሴት ማገኘት የለበትም። የላመ የጣምም አብዝቶ መብላትም አብዝቶ መጠጣትም የለም። የሚጣፍጥ ነገርም እንዶ የሚያረካ ነገርም መውሰድ የለብንም። እንዶ ለቁመተ ስጋ በ24 ሰዓት አንዴ አንዴም ነው የሚበላው። እንዶ ዝም ብለን መጠቅጠቅም የለብንም። ለቁመተ ስጋ ታህል ትንሽ ነው የምንቀምሰው ማለት ነው። ከዛ ባለፈ በዚህ በሰሙነ ቅድስ መሳቅ መጫወት አይፈቀድም። ማልቀስ ነው የሚፈቀደው ማለት ነው። እንደውም ሊቃውንቱ ምን ይላሉ? በሰሙነ ህማማት የሳቀ ተርላ ስጋ ያደረገ ቁጥሩ ከአይሁድ ጋር ነው። በዓለ ትንሳኤ በትንሳኤው ብርሃን ደግሞ ያለቀሰ ደግሞ ቁጥሩ ካይሁድ ነው። አይሁድ ምክራቸው ፈርሶባቸው ቀብረን እንቀራለን ያሉት አምላክ ሙስና መቃብርን ድል አድርጎ ስለተነሳባቸው ያኔ እነሱ ስላዘኑ፣ እኛ ደግሞ ብርሃነ ትንሳኤውን አይተን የምንደሰትበት ቀን ስለሆነ በትንሳኤ አይለቀስም። እንደዚህ ካለ በኋላ ከዚህው ቀጥሎ የትንሳኤው በዓል እንዲከበር እነ ቅዱስ ድሜጥሮስ በቀመሩት ቀመር መሰረት ትንሳኤ ከእሁድ እንዳይወጣ፣ ስቅለት ከዓርብ እንዳይወጣ፣ ሰሙነ ሕማማት ደግሞ ሰሙነ ቅዱስ ደግሞ ከአብይ ጾም ቀጥሎ ባለው ሳምንት ስምንተኛው ሳምንት እንዲታሰብ አባቶቻችን ሰለስቱ ምዕት ቅዱስ ድሜጥሮስ ስርዓት ሰርቶልናል ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እንግዲህ ደስ የሚያሰኝ ነው። ከሐሙስ ጀምሮ እስከ ቀዳሚት ስዑር ያለውን ነው በደንብ ተንትነው እየነገሩን። ከእፎይ ጋር ያለውን ነገር ላሰማችሁ። እንግዲህ የፕሮቴስታንቱ አማን እፎይን ደግፎ ተናግሯል። እስቲ እሱን ላስደምጣችሁ። በጣም ከባድ ዛቻ ነበረ። አንተ ፕሮቴስታንት ሆነ እንዴት ነው እንደዚህ ድምፅ የምትሆነው ምናምን ሲባል ስናት አባት ቢንግ ፕሮቴስታንት ምዕመናን ፕሮቴስታንት ስለመሆን ምናምን አደለም። እዚህ ጋር እንዲጠፋ የተፈለገ ስም አለ። ዝም ለማሰኘት የተፈለገ አካሄድ አለ። በቃ ሊገባን የሚገባው ይሄ ነው። እኛ ዝም ያለን ጊዜ፣ የኛ አፍ በተዘጋ ጊዜ ቀጥሎ የሚዘጋ ነገር አለ፣ ቀጥሎ የሚዘጋ ነገር አለ። ቀና ብለን እንዳንሄድ ሊደረግ የሚችል ነገር አለ። እፎይ ኢየሱስ ክርስቶስ አምላክ ነው ሲል እኔ አምላክ ነው ብዬ የምጠራውን አምላክ ነው አምላክ ብሎ እየጠራ ያለው እፎይ። እዚህ ጋር መጥቶ ሥላሴን እንድፌንድ ሲያረግ እኔም ማምነውን ስላሴ ነው ዲፌንድ እያደረገ ያለው በቃ እቺ በቂ ናት። ሌላውን በቤት ውስጥ እናወራለን። እርስ በርስ የምንፋጭባቸውን ነገሮች እንፋጭባቸዋለን። ችግር የለው። ነገር ግን የእፎይ አፍ የተዘጋ ጊዜ ነገ የአማን አፍ ይዘጋል። ነው ዳትስ ዘ ፖይንት። እሺ ፖይንቱ እሱን ለእኔ አይቀርልኝም። ለእፎይ የተሞረደ ቢላዋ ለእኔ አይቀርልኝም። እፎይ ጅዚያ እንዲከፍል እየተቀመረ ያለ አካሄድ ለአማን አይቀርለትም። ለዚህ ነው እኔ ከእፎይ ጎን መሆነው። ኦኬ በእኔና በእፎይ መካከል ያለውን ነገር ግን የማወራው ጠረጴዛ ጎትቼ ነው። ኦኬ ና ቁጭ በልና ናውራ ነው የምለው። እፎይ እኔ ጋር ሲመጣ ገጀራ ሞርዶ አይደለም የሚመጣው፣ መጽሐፍ ገልጦ ነው የሚመጣው፣ መጽሐፍ ቅዱስ ገልጦ ነው የሚመጣው። አወራለሁ ከእሱ ጋር ነገ ቁጭ ብዬ። ነገ ግን መጽሐፍ ቅዱስ ይዤ መጥቼ የማላወራው አካል ጋር ነው ፊት ለፊት እየተጋፈጥን ያለ ነው። ዳሷይ ከእፎይ ጋር የምሆነው የእኔን አምላክ ነው ዲፌንድ የሚያደርገው በስጋ የተገለጠውን ጌታዬ ነው ዲፌንድ የሚያደርገው የሚሞግተው ማለት ነው። ኦኬ ሲሰደብ ክርስቶስ ኢየሱስ እንደዚህ ገብቶ ኢየሱስ ክርስቶስ ገላውን የማይታጠብ የሚሸት ነው እያለ አንድ ሙስሊም ብዬ እንደዚህ ላወራ ብሎ ሲያወራ የእኔን ጌታ ነው እያወራ ያለው። እፎይ መጥቶ ዲፌንድ የሚያደርገው ያንን ነው። ከእፎይ ጋር ድፌር የማደርግበትን የምለያይበትን እሹ ጠረጴዛ ጎትቼ ቁጭ ብዬ ነው የማወራው። ልዩነቱ የዚህን ያክል ነው። ኦኬ ልዩነቱ የዚህን ያክል ነው። ስለዚህ ፕሬዥሩን አይ ቲንክ ኤክስፒሪየንስ ያደረግነው ይመስለኛል። የተወዳጅ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብራችሁን አስ በሌደዊ የመማም በለፃመው ድካም አመከመየውም ያልፍሳል ያልፍ